ሰላም ጤና ይስጥልኝ ውድ ዮሐንስ ኮርነር ቤተሰቦች፣ እንዴት አላችሁ? ዮሐንስ ኮርነር ዛሬም ዳግም በሰበር ዜና ተመልሶ መጥቷል። ማምሻውን የደረሱኝን አንዳንድ መረጃዎች ወደ እናንተ ለማድረስ ነው። ከማሳደር ይልቅ ቶሎ ወደ እናንተ መረጃውን ለማድረስ ነው በሰበር ዜና የመጣሁት። በተለይም ባለፉት ሰሞናት በዩትዩብ የተለያዩ ሕዝባዊ አመጾችን ለመቀስቀስ ሲታትሩ የነበሩ ሰዎች በዙም በዋሳፕ እያደረጉ ካሉ ውይይቶች እየወጡና እየሾለኩ ያሉ መረጃዎች እጅ የገቡ ያሉ መረጃዎችን ወደ እናንተ ለማድረስ እሞክራለሁ። ከዛ ደግሞ እዛው ትይዩ ላይ ፋኖ መሬት ላይ ውጊያ ጀምሯል። እራስ በራሱ እሱንም የምንመለከተው ይሆናል። ጠቅላይ ሚኒስትር አብይ አሕመድ ያከሸፉትን እጅግ አደገኛ ሴራ እንዲሁም ደግሞ ከንቲባዋ በተከታታይ እያደረጉት ያለው ስራና እየከሸፈ ያለውንም ስራ በሰበር ዜና ወደ እናንተ ማድረስ ይሆናል። በሚዲያ ላይ ያለው በጣም በከፍተኛ ሁኔታ እየተተረማመሰ የሚገኘው ኃይል ባለፈው ህዝባዊ አመፅ ቀሰቀስበታለሁ ነው ብሎ አስቦ ባለው ማክሲመም ፓወሩ ሁሉ ተጠቅሞ ያለውን አቀጣጣ አጀንዳዎች ሁሉ ጥሎ የጠራው ህዝባዊ ሰልፍ ብዙም ግብ አለማግኘቱን ተከትሎ ተደጋጋሚ የሆኑ ግምገማዎችን እያደረገ ይገኛል። የሀገሬ ሰው ቆማጣ ቤታ እንደጣት ብርቅ ናት ይላል። ይቅርታ ለቃሉ ተረቱን ነው አንድ ቀን በዘመናቸው ተስማምተው ለአንድ ዓላማ ቆመው የማያውቁ ሰዎች እርማቸውን ለአንድ ጠላታቸው በአንድ ቦታ ቢገናኙ ከተገናኙ በኋላ ለጠባቸው ምክንያት ሆኗል። ለዚህም ለጠባቸው ምክንያት የሆነው አንዳንዶቹ በዛ ሰልፍ ላይ የተገኙ አካላቶች አጀንዳችንን ጠልፋችሁ ለሻቢያ መጠቀሚያ አድርጋችሁታል የሚል ጩኸትን አሰምተዋል። ሌሎቹ ደግሞ እንዲሁ ከዛ ውይይት በፊት ሲያደርጉ ለነበረው ውይይቶች ሚስጥር እናሾልካለን የሚልም አይነት ዛቻ እርስ በርስ መዛዛት ጀምረዋል። እነኚህ ሰዎች አይደለም ተስማምተው ሀገር ሊመሩ ተስማምተው አይቃወሙም ስንል የነበረው ለዚህ ነው። በተደጋጋሚ ነው ከዛ ስብሰባቸው በኋላ ተደጋጋሚ የሆኑ የዙምና የዋሳብ ስብሰባዎችን እያደረጉ የሚገኙት እንደምታውቁት ምንድን ነው የሚባለው ፕሪሌክሽን ከምርጫ በፊት የተለያዩ አመጾችን በኢትዮጵያ ውስጥ ለመቀስቀስ እነኚህ ኃይሎች በጣም ታትረው እየሰሩ ነው። ባለፈው ምርጫ ላይም አብረው አመፅ ለመቀስቀስ ሲሰሩና ሲታትሩ የነበሩ ሁለት እጩ ሰዎች በዚህኛው ስብሰባ ላይ ነበሩ። አሁንም እነኚህ ሰዎች እየተገኙ ነው። አንዳንዶቹ ጋዜጠኞች እናንተ ተቃዋሚ አይደላችሁም ተቋቋሚ ናችሁ፣ በተቃዋሚ ስምኛ ጋር መጣችሁ እንጂ የሚል ስድብን በአደባባይም ጭምር እየሰነዘሩባቸው ይገኛል። እነኝህን ሰዎች እንግዲህ መስታወት ዋሽቷቸው ለራሳቸው የሰጡት ግምትና መሬት ላይ ያገኙት ውጤት አለመመሳሰሉ ለድጋሚ ጠባቸው ምክንያት ሆነዋል። እነኚህ ሰዎች ለራሳቸው ያላቸውን ግምት መች እንደሚያስተካክሉ አላውቅም። ምክንያቱም ይህንን ያስባለኝ ከጠቅላይ ሚኒስትር አብይ አህመድ ጋርም ያጋጫቸው ያላተማቸው ለራሳቸው ያላቸው ግምት ነው ጠቅላይ ሚኒስትር አብይ አህመድ ጋር ሲመጡ ኦሬዲ ለራሳቸው ቦታ ገምተው ወንበር አመቻችተው ስልጣን ደልድለው ቢሮውን አስውበው ጭንቅላታቸው ውስጥ ጨርሰው ነው የሚመጡት። እሱ እነሱ ለራሳቸው ያለው ግምት ነው። ከዛስ በሌላኛው አካል ስልጣን እንዲሰጣቸው የሚፈልጉት አካል ያላቸው ግምትና እይታ ግን ሌላ ይሆንና ራስ በራሱ ይጣላባቸውና ሌላ አመፅ ውስጥ፣ ሌላ ግጭት ውስጥ፣ ሌላ ብጥብጥ ውስጥ ያስገባቸዋል ማለት ነው። እና እነኚህ ለተከታታይ አመፅ ማነሳሻ እንጠቀምበታለን ያሉት አጀንዳ የከሸፈባቸው ፖለቲከኞች ከፍተኛ ብስጭት ውስጥ ገብተዋል። ያው ዩቲዩበሮቹ ኮንተንት ክሬት ነው የሚያደርጉት ለእነሱ አሪፍ ነው። ኮንተንት ክሬሽን ረድተዋቸዋል። ጥሩ ኮንተንት ሆኗቸዋል። ለአንድ ለሶስት ቀን የዩቲዩብ አጀንዳቸውን አሳልጠውላቸው በከፍተኛ ሁናቴ ነገሮች እንትን ሲሉባቸው ነበሩ። ኋላ ላይ የማነሳው መንግስት በጣም ከፍተኛ የሆነ ኪሳራን እንዲደርስባቸው ያደረጋቸውና ይሄ በጣም በከፍተኛ ሁኔታ እያበሳጫቸው እንዳለ መረጃዎች ይጠቁማሉ እሱን እንመለከተዋለን ሌላኛው መሬት ላይ ያለውም አካል እርስ በራሱ መተኳኮስ ጀምሯል እንደምታውቁት ሌባ ሲሰርቅ አይጣላም ሲካፈል ነው የሚጣለው ራሱን የአማራን ህዝብ ነፃ ለማውጣት ነው ብሎ የሚጠራው ራሱን የአማራ ህዝብ ነፃ አውጪ ነኝ ብሎ ጠርቶ በረሃ የወረደው አካል አሁን እርስ በራሱ መሳሪያ እየተማዘዘ ነው አንደኛው አንደኛው ላይ ቂም እየያዘ ነው። የራሳቸው አፎችም የግጭቶቻቸውን መነሻ እንዲች ጠቆም እያደረጉን ነው። ተመልከቱት። የፋኖ መሪዎችም ሽንፈት እየጨመረ በሚመጣበት ጊዜ አንደኛው ሌላውን ለሽንፈቱ ምክንያት ነው እያለ ጣቱ እየጠቆመ ወደ ግጭት የማይገባበት ምክንያት አይነ በተደጋጋሚ እንዲህ አይነት ግጭቶችን እያየን እንደምንሄድ ነው የምገምተው እና ከባድ ነው። በጣም በእሳት ነው እየተጫወተ ያሉት። ገብቶሃል? በእሳት። ስለዚህ ምናልባት እርስ በርስ ቢገዳደሉ ችግር የለውም የሚል ካልኩሌሽን ከሆነ እያኮረፈ ይመጣል። ለምንድን ነው የምዋጋው ነው የሚለው ምክንያቱም በጥቅም ነው አይገባው። ለማን ብዬ ነው የምዋጋው? እሱ እዛ እየዘነጠ፣ እሱ እዛ በልቶ እያደረ፣ ምን የተለየው ዜጋ ነኝ ብሎ ማስብ ይጀምራል። እነኚህ ሰዎች አይደለም? መንግስት ሊገለብጡ አይደለም፣ ስልጣን ሊያመቻቹ አይደለም፣ ችግር ሊፈጥሩ እራስ በራሳቸው ያሉበትን ውጥንቅጥ እንኳን መፍታት አልቻሉም። ዘመነ ካሴ ከበረሃ ገሸሽ ብሎ ወደ ሱዳንም ወደ ምናምንም ወጣ ብሎ እየተንቀሳቀሰ ነው። በነገራችሁ ላይ ብር ገንዘብ ራሱ ለማንቀሳቀስ እንደ ድሮ የሚያምናቸው አካላቶች የሉትም። ራሱ የሄደ መጀመሩ ነው። መረጃዎች የሚጠቁሙት አንዳንዱ ህይወቱ እየተንኮታኮተበት ወደ ቁልቁል እየወረደበት፣ አንዳንዱ እየከበረበት ሲያይ ራስ በራሱ ለመዋጋት እንደ ምክንያትና እንደ መነሻ ሆኗል። እንደምታውቁት ጦር ሜዳ ቢዝነስ ሆኗል። አሁን ለመንግስት ለመደራደር በጣም አስቸጋሪ የሆነ እኔም ከዚህ በፊት ስለ የነበረው እንደ ቀልድ የምታደራጁት ታጣቂ ገንዘብ ይለምድና ሀብት ይለምድና ነገ እናንተም የማትሰበስቡት ይሆናል። ለምሳሌ አንድ ሰው አግቶ 400 ሺህ ብር አግቶ 500 ሺህ ብር አግቶ ገንዘብ በጎንደርም በባህር ዳር ምናምን እንደዛ ይደረጋል። ይሄ ማገት የለመደ ኃይል ነገ በሰላም ድርድር ወደ ጠረጴዛ ብታመጣው ቢነጋገር ስልጣን ብሰጠው ወንበር ብታመቻችለት ራሱ ማለት ነው በወር 500 ሺህ ብር ስለማትከፍለው ወደ ወንጀል መሰማራቱ አይቀርም። የፈለገ ሰላም ቢሆን የፈለገ ስልጣን ብሰጠው የፈለገ ወንበር ብታመቻችለት ምንም ብታደላድልለት በወር 500 ሺህ ብር የሚያገኝበት ወራዊ ደግሞ እዛ 500 ሺህ ብር የሚያስከፍለው ስራ አሰጠውም፣ በየትኛው የትምህርት ዝግጅቱ ሲጀመር ይጀመርስ ቢሆን ግን አሰጠውም። ከዛ ተመልሶ እዛው ውንብድና ውስጥ ነው የሚገባው። የጦር ሜዳ ቢዝነስ በጣም ብዙ ነው። ባለሀብቶች አሉበት፣ ዩቲዩበሮች አሉበት፣ ዲያስፖራዎች አሉበት። በጣም ብዙ ሚሊየን ነው የሚንቀሳቀሱ። የመሳሪያ ንግዱ ይሳለጣል። ገንዘብ ከዛ ከወዲህ በጣም በስፋት ይንቀሳቀሳል ከምትገምቱትና ከምታስቡት በላይ ማለት በጣም ብዙ ሚሊዮኖች ነው የሚንቀሳቀሰው በዶላር በተለይ ይሄ መቀመጫውን ኡጋንዳ ያደረገው ሴል ከዘመነ ካሴ ጋር እየተጠቃቀሰ የሚሰራው ሴራ በጣም ከባድ አብዛኛው ሴራ አብዛኛው ድር የሚያልፈው በኡጋንዳው በኩል ነው ከዛስ እነ ዘመነ ካሴ ናም ነው በሞኝ መንገድ ዝም ብለው እንደ አስበው እናንትን ብለው ወደ ጦር ሜዳ የገቡ ኃይሎች የእኛስ ኑሮ የሚል ጥያቄ እያነሱ ነው አንዱ ጀግና ነው አንዱ ተወዳሽ ነው። አንዱ ገንዘብ ያገኛል። ሁለት ሰዎች ሁለቱም ጫካ ገብተው አንደኛው እየተደላደለለት አንደኛው ኑሮ እየተቃናለት ሲሄድ ጠብ ውስጥ ቢገቡ አይገርምም፣ ተፈጥሯዊ ነው። ሲጀመር ዓላማ የላቸው። ተስማምተው አይደለም መንግስት ሊገለብጡ ግጭት ሊመጡ፣ ራሳቸው ከፍተኛ የሆነ እልቂት ውስጥ ናቸው። በዚህ መሀል ተጎጂም የሚሆነው ማን ነው? ነፃ እናወጣሃለን፣ ከጉዳት እንታደገሃለን፣ ለረፍትህን የመጣ ነው ለድንህትን የደረስንል ሲሉት የነበረው ምስኪን ህዝብ ምስኪን ህዝብ። ይሄ ህዝብ ነው የሚያሳዝነኝ እኔ። እነኚሁ ኃይሎች እንደዚሁ ያደረጉት፣ እነሱ ጌም ኦፍ ትሮንስ ላይ ናቸው። ጌም ኦፍ ትሮንስ በቃ ደንበኛ የፓወር ጨዋታ፣ ደንበኛ የገንዘብ ጨዋታ፣ ደንበኛ የማፊያ ስራ ላይ ናቸው። ሰው ቤተ ክርስቲያን ስሙ መመለስ አልቻለም። ከዛ እነኝን የሚያግዝ ራሱን አማራ ነኝ ብሎ የሚጠላ ኃይል አለ። ራሳቸው እርስ በራሱ ውጊያ ጀምረውላል። አሁን ምን ትሆን ነው? ትናንት ስንልና ስንናገር የነበረው ይህንኑ ነው። ስናነሳ የነበረው ይህንኑ ነው። በነገራችን ላይ ፋኖ በሰሜኑ ጦርነት ወቅትም በአንዳንድ አካባቢዎች ላይ የተለየ ያልነበሩ ለቲፒኤልፍ ተገዝተው መከላከያ ላይ ሲተኩሱ የነበሩ ሰዎች ነበሩ። አመላቸው ነው ወደ ጎን በተኩስ እነኛ ኃይሎች እኔ ፋኖ የሚለው ስም ለእነኚህ ለምን እንደተሰጠ፣ እንደ ቆላ ወፍ እንደ ግሪስ ያረፈው ልቤ ደግሞ ተነሳ። ፋኖ ፋኖ እያለ ፋኖ ተሰማራ፣ እንደ ሆችሚኒ እንደ ቼኮቬራ እየተባለለት ፋኖ ፋኖ እየተባለ እየተዘፈነለት፣ እውነተኛው ፋኖ በእነዚህ መጠራቱ ያሳዝነኛል። እነኝህ ለነፃነት አልፈነኑም። ለሆድ ነው የፈነኑት፣ ለገንዘብ ነው የፈነኑት። አሁን እንደምታዩት ተደጋጋሚ ሆን የተኩሱ ርምታ ከዛ ሞታቸውን ምን ያደርጉላል። በውሸት ደውራ ያመጡላል። ደንበኛ ንግድ እኮ ነው የያዙት። ደንበኛ ነው የሚጫኑት። ፊልድ ማርሻል ብርሃኑ ጁላ ሰሞኑን ሲያነሱት የነበረው ይሄ የባንዳነት ባንዳ በዝቷል ሲሉ የነበረው ጉዳይ አለ። እነህ ኃይሎች አሁን ቲፒኤልኤፍ በቀኑ ጥንቅራችን ላይ እንዳነሳሁላቸው ቲፒኤልኤፍ የዛላንበሳን ድንበር ከፍቻለሁ ብላለች። የዛላንበሳን ድንበር ከፍታ በአክሱም በአድዋ ምናምን አድርጋ አስጠጋግታ ወደታች ይዛ ወርዳ ከነምሬ ወዳጆ ጋር ልታገናኝ የምትፈልገው የሻዕቢያ ምናምን ሰራዊት አለ። አሁን ከነሱ ጋር ለመገዳደር በእነሱም ገንዘብ ለማግኘት ወደዛም የሚለጠፍ አይ ከሻዕቢያ ጋር እንሰራ የሚል ወደዚህ የሚለጠፍ አይ ከነኚህ ጋር እንሰራ የሚል ወደዛ የሚሸጋሸግ ክፍልፍል ነው የሚሉት። ምንም ባትወረውርባቸው፣ ምንም ባትመታቸው፣ ምንም ድንጋይ ባትጥልባቸው እንዲሁ ለመከፋፈል የተፈጠሩ ጉዶች ናቸው እንዲሁ ያን ያህል የጠነከረ ሴራ ያን ያህል ከፍ ያለ ተንኮል ያን ያህል ስር የሰደደ ፖለቲካዊ ቁሟር እንኳን መጫወት አይችሉ። ለዛ የሚሆን አቅም የላቸው፣ አይችሉም። አበቃ አንዳንድ ነገር ካልቻል ካልቻልክም ነው ስትችል ነው የምትችለው። ካልቻል ካልቻልክም ነው ማመን መቀበል አለብ፣ ማመንና መቀበል አለብ። አሁን ይሄ የጎንዮሽ ውጊያ ለከፋዮቻቸውም አይመችም። ለከፋዮቻቸው የማይመች ታሳውሱ ከሆነ ሻዕቢያ እንኳን አክብሮ በስክክል አላናገራቸውም። እስክንድር ነጋ ደላላ ይፈልጋል ታውቃለህ፣ እንዲያናግሩት ራሳቸው ከድምጻቸው እንደሰማ ነው። በተዋረድ በአቋም እንኳን የሚያናግራቸው ለዘና ተላላኪነት እንኳን ያጫቸው አካል የለም። ይህ በሆነበት ሁኔታ ነው እርስ በራሳቸው ውጊያ ውስጥ ይገቡ ይሄ በጣም ነው የሚያሳዝነኝ። እኔ በዚህ መሃል የማይማረው በዚህ መሃል ተማሪ ቤት የሚቀረው በዚህ መሃል ቤተስኪያን የሚቀረው በዚህ መሃል ከመስጊድ የሚቀረው ሕዝብ ያሳዝነኛል። ምስኪኑ ሕዝብ ያሳዝነኛል። ከጦርነት ወደ ጦርነት፣ ከበሽታ ወደ በሽታ፣ ከእልቂት ወደ እልቂት፣ ካለማረፍ ወደ አለማረፍ፣ ከሰቀቀን ወደ ሰቀቀን በገዛ ልጆቹ ከገዛ ማህፀኑ በወጡ ልጆች እንዲህ ሲፈተን ማየት በእጅጉ ነው የሚያሳዝነኝ። ከማይችሉት ጋር ነው የገጠሙት። አንዳንዴ ሽንፈትን ማመን በጣም አሪፍ ነው። መከላከያን አይደለም አንዴ መንደር ዱርዬና አንዴ መንደር ወጠጤ በዚህ ሰዓት የትኛውም አፍሪካ ላይ ያለው የሚል ኃይል ሊገዳደረውም ይችላል። እነ ግብጽ እንኳን እኮ ለምን ታጠቁ ለምን ይሄን እንትን ያዙ ብለው የሚጮፉበት ሰራዊት ነው። ካለው ሀገራዊ ፖለቲካል ቁመና አንጻርም ከየትኛውም ቀጠናዊ ሀገር አንጻር አሁን የጸና አቋም ያለው ህዝብ ነው። ከተራ ተላላኪነት ከተራ አመላላሽነት ከተራ የግጭት መጠቀሚያነት ያለፈ ጠቀሜታ አይኖረውም እና ይሄ በእጅጉ የሚያሳዝነው እርስ በራስ የጀመሩት ውጊያ እንትን የሚል ነው። ሌላው ብዙዎች በእንትን ያልተመለከቱት ምንድን ነው፣ ይሄ በትኩረት ያልተመለከቱት ግን ሰሞኑን እየተደረገ ያለ በጣም ቆንጆ እንቅስቃሴ አለ። በተለይ ጠቅላይ ሚኒስትር አብይ አሕመድ ከተለያዩ የማህበረሰብ ክፍሎች ጋር የሚያደርጉት ውይይት እንደዚህ አይነት ውይይቶች ፖለቲከኞች ሊጠቀሙበት ያሰቡትን አጀንዳ ከመቀማትና ገደል ከመክተት አንጻር በጣም ትልቅ ጠቀሜታና በጣም ትልቅ ጥቅም ያለው በጣም ትልቅ ጥቅም ያለው። እነኚህ ፖለቲከኞች ባለፈው ሚዲያ ላይ የሚያያቸው ምናምን ምናምንም እነ ጀዊ ቀዊ ምናምን ማህበረሰቡን ተራ በተራ ተራ በተራ ለግጭታቸው መጠቀሚያ ለማድረግ እየታተሩ ነበር። አሁን ጠቅላይ ሚኒስትር አብይ አሕመድ ከማህበረሰቡ ጋር በሚያደርጉት ውይይት ግን ልብ ለልብ ሐሳብ ለሐሳብ እውነተኛውና ትክክለኛውን አቅጣጫ በጅጉ የሚያሳይ ነው። በጣም ትልቅ ብስጭት ውስጥ የከተታቸው አንድም በነገራችን ላይ ይህ ነው። እነሱን ሊጠቀሙበት ያሰቡትን አካል መንግስት፣ ካፋቸው ላይ ነው ምንጭቅ ያደረጋቸው። እንደምታውቁት የአዲስ አበባ ከተማ አስተዳደር ከንቲባም ከተለያዩ አካላት ጋር በሚያደርጉት ውይይት በጣም ብዙ ነጥቦች እየተነሱ ነው። መንግስት ከቤቶች ልማት አንጻር፣ ከታክስ ቅነጻ አንጻር፣ ከደሞዝ አንጻር ከመንግስት ሰራተኛው ጥቅም አንጻር ከሲቪል ሰርቫንቱ አካሄድ አንጻር በጣም በርካታ ነጥቦች የተነሳበት ነው። ክብርት ከንቲባዋ እታችኛው ማህበረሰብ ተለይ ቀበሌ ላይ ወረዳ ላይ ምናምን ያሉት ችግሮችን ነቅሰው ከነዋሪ ጋር በግልጽ ሲወያዩ ነበር። ይሄ በግልጥ የሚታይ በዋዛ የማይታይ በጣም በርካታ ቁማሮቻቸውን ያከሸፈችባቸው ከንቲባዋ ራሱ ማለት የከንቲባዋ ተከታታይ ውይይቶችን ማየትና መመልከት ብንችል በጣም በርካታ ነጥቦች ነው የተነሱበት። ያው አየሩን የሚሞላው ጫጫታውን የሚይዘው ምናምኑ አሉባልታ ስለሆነ ነው እንጂ በጣም ፋክት መሬት ስቴት ያደረጉ ውይይቶች ሲደረጉበት ነበር። የከተማ አስተዳደሩ ብቻውን የመንግስት ሰራተኛውን ብሶት መቀነስ የሚችሉ በርካታ ስራዎችን እየሰራ እንዳለ የሚያሳይ እንደምታውቁት መንግስትና ህዝብን ሆድና ጀርባ ከሚያደርጉ አካላት መካከል አብዛኛው ያለው ላይኛው ላይ አይደለም፣ እታች ወረዳ ቀበሌ ምናምን ላይ ህዝብ በዕለት ተዕለት ህይወቱ ከሚያገኘው መንግስታዊ አገልግሎት ሰጪ ጋር የሚያየው ፊት የሚሰጠው ክብር ነው የሚወስነው ግንኙነቱ። አብዛኛው ህዝብ በየቀኑ ከሀገሪቱ ሀይር ኦፊሻሎች ጋር የሚያገናኝ ጉዳይ የለውም፣ እና ከዛ አንጻር ህዝቡ ያለበትን ችግር እንዴት እንደሚፈቱለት፣ ከዛ አንጻር እንዴት እንትን እንደሚሉለት፣ የአራት ኪሎ ግቢና የፒያሳው ልፍኝ በጥቅሻ የሰሩት ስራ በጣም ይበል የሚያሰኝ ጠቅላይ ሚኒስትሩ ከተለያዩ አካላቶች ጋር ውይይት እያደረጉ ነው። ከመምህራንም ጋር በነበራቸው ውይይት በጣም በርካታ ነጥቦችን አንስተዋል፣ በጣም በርካታ ነጥቦችን አንስተዋል። ችግር የሚፈታው በውይይት ነው። ከንቲባዋ ከተቃዋሚ ፓርቲዎች ጋር ውይይት ያካሂደዋል። አንድም ብስጭት ውስጥ የከተታቸው ይሄ ነው። ሁሉም ተቃዋሚ ፓርቲ ለምን በእኛ ካምፕ ውስጥ አልገባም? ሄዶ ከከንቲባዋ ጋር ይወያያሉ ወይ ምን አይሉላል? ያስቃል እኮ ሰው። አይደለም ከከንቲባዋ ጋር ከእናንተ ጋርም ሊወያይ ቁጭ ብሎ አልነበረን ሀገር ሊያምስ ሀገር ሊያተራምስ ሀገር ሊበጠብጥ እና ይቺ እንደ ቀልድ ያዩዋት ብዙ ትኩረት ያልተሰጣት ጨዋታ በጣም በርካታ ቁማሮችን ቀምታቸዋለች በጣም በርካታ ቁማሮችን በልተዋለች ለዚህ ነው መያዣ መጨበጫ ያጡት መያዣ መጨበጫ መግቢያው ግራ ገብቷቸዋል በቃ መግቢያው ግራ ገብቷቸዋል ወዴት እንደሚረግጡ ግራ ግብት ነው ያላቸው ምን ማድረግ እንዳለባቸው እንኳን እስካያውቁ ድረስ ሆኗል። ምንድነው ማድረግ ያለብን? ምንድነው ነው የምናደርገው? አያውቁትም። እሱ የሚያውቁልህ ታሪክ የለም። እና ይሄ ተደጋጋሚ የሆነ የመንግስት አካሄድ ብልጫ ወስዷል። እንደዚህ ታፍ የሆነ አክሽን ኤንድ ሪያክሽን ውስጥ ሲገባ መቆም አይችሉም፣ መቋቋም አይችሉም። ይሄ የሚታወቅ ነገር መጽናት አይችሉም። ምክንያቱም መሬት ላይ የሚረቅጥ እንትን የላቸውም። እነኚህ ሰዎች የገጠር የጫካ መጽ በጣም በስፋት ሞክረዋል። የቀራቸው የከተማ መጽ ነው። የከተማ መጽ የከተማ መጽ ለመቀስቀስ ደግሞ ይሄኛው አይነት እንትን ይኖረዋል። እና ይሄ መንግስት ከተለያዩ አካላቶች ጋር እያደረገ ያለው ውይይት አንድምታው ምንድን ነው? ትርጉሙ የት ድረስ ነው? የሚያከሽፈው ሴራስ ምን ያህል ይገዝፋል የሚለውን ማየት ያስፈልጋል። እነሱ ሌላ ዓለም ውስጥ ናቸው። ሌላ የሚሰራ ስራ ስራ የሚሰራ ሰው ሌላ ታሪክ ውስጥ ስራ ላይ ያለ አካል ሌላ ሩጫ ላይ ለይቶ እሷን ለመምታት ራሱ ያስቀኛል። ኔ ማለ እርስ በረ ጸባቸው ላይ ምናምን ከንቲ በዋ ራሱ ይላል። አስቂኝ ሰዎች ናቸው። መበለጣቸውን አያምኑ መበለጣቸውን አያምኑ እና በጣም በጥቅሻ ነው እየተሰራ ያለው። በጣም በርካታ ሴራዎችን ነው የሚያከሽፍባቸው። አሁን ተከታታይ በሆኑ ውይይቶች ለአብዛኛው ማህበረሰብ የደበዘዘ ነገር ይጠራል። ብዥ ያለ ነገር መልክ ይይዛል። የደበዘዘ ነገር ይወዛል። በቃ በደንብ ግልጥ ብሎ ማየት የሚቻል ነው እና እነሱ እነሱ በየሜዳቸው ካሉበት ትርምስምስ፣ እነሱ በየሰፈራቸው ካሉበት ውጥንቅጥ፣ እነሱ በየአቅጣጫቸው ከገቡበት ብጥብጥ አንጻር መንግስት ደግሞ ያለበትን ቦታ ስታዩት ድሉ በማን እጅ አሸናፊነቱ በማን እጅ ብልጫ በማን እጅ እንዳለ በግልጥ የሚታይ ነው፣ በግልጽ የሚታይ ነው። በቃ ብዙም መንቀሳቀስ የማይችሉበት ብዙም ማድረግ መከወን ከፍ ማለት የማይችሉበት ሁኔታ ላይ ደርሰዋል። በግላጭ ነው ብልጫ የተወሰደባቸው። ኢትዮጵያ በየአቅጣጫው ነው እየተሳካላት ያለው። ጠላቶቿ እየቆየ ቆዩ ማሊያ እየተቀያየሩ ሰፈር እየተለዋወጡ መንደር እያገለባበጡ ይመጣሉ። ከዛ በመለስ ግን ምንም ትርፍ የለው ምንም ረብ የለውም። ምንም መሬት እዚህ ግባ የሚባል መሬት የሚይዝ ነገር የለውም። ምን እንደሚሻላቸው ምን እንደሚበጃቸው እንግዲህ የሚያውቁት እነሱ ናቸው። እስከመቼ እንደዚህ ረብ አልባ፣ እስከመቼ እንደዚህ ወዝ አልባ፣ እስከመቼ እንደዚህ መሬት የማይረግጥ ትግል ሲያደርጉ ማየት በጣም ነው የሚያሳዝነው እና አሁን የጫካውን ኃይልም ተስፋ ያደረጋችሁ ሰዎች እንግዲህ እነሱን ማሸማገሉ መከራ ነው። መንግስት ሲደራደር መንግስት ይነጋገር ይላሉ። ከማን ነው የምንነጋግሩ? ባለፈው አሁን የሰላም ጥሪ ጦርነት ይቁም ምናምን ስትሉ የነበሩ ሰዎች በሉ እነኝኞቹን ማስቆሟቸው እርስ በራስ ውጊያ ስለጀመሩ ከዛኛው ከፖለቲካ ግልሙትናችሁ ወጣ ብላችሁ፣ ከፖለቲካ ውጥንቅጣችሁ ገለል ብላችሁ፣ ከፖለቲካ ጫጫታችሁ ገፋ ብላችሁ እነኝኞቹን እስቲ ለማስቆም እኩሉ እነዚህኞቹን እስቲ በቃ በሏቸው። ከዛም የሆነውን እኔ ያበቃል ያበቃል ይቆማል አይቆምም። እነኚህኞቹ ያርፋሉ ያርፉ እስቲ ነው ማቆም ማለት፣ ደውላችሁ ማስቆም የምትችሉት ግጭት እዚህ እየተነሳላችሁ ራስ በራስ ማለት ነው። ሄሊኮፕተር ጣልን ጀት መታን ምናምን የሚል ስላቃችሁን አቆሙ። በጣም አስቆኛል። ትናንትናም እያየሁት ይሄ እንደዚህ በቦምብ ጥርስ ውስጥ ገብቶ እንደዚህ ያየት ብን የሚል ኮሜዲያን በግልጽ እንደዛ ነው የሆናችሁት እናንተ። በቃ መሳቂያ ነው የሆናችሁት። እንዲህ አይነት በዓለም ታሪክ እንዲህ አይነት መሳቂያ የሆነ ታጋይ አለ ብዬ አላምንም። ኖሮ ያውቃልም የሚል ግምት የለኝም። በዓለም ታሪክ እንዲህ አይነት መሳቂያ፣ እንዲህ አይነት ለባልት የቀረበ እንዲህ አይነት ለኮሜዲ የቀረበ ለሳቄ ተጠጋጋ ግን ቀን በቀን በደም የሚጻፍ ታሪክ እየጻፈ ያለ ሀገር ላይ ኪሳራ እያመጣ ያለ እታገልለታለሁ የሚል ሕዝብ ላይ ሰቀቀን የሆነ ሀይል ከእናንተ ውጭ በዓለም ታሪክ መኖሩን እንጃ። የት ድረስ ልትሄዱ እምን ድረስ ልትጓዙ የቱ ጋር ልትቆሙ እንዲህ እንደምትዳክሩ ራሱ እኔ በጣም ግራ ነው ይገባኛል። ማወቁላ ተስኖኛልና ምረቱን እንዲልክላችሁ እመኛለሁ። ሌላ ብዙም እምለው ነገር የለኝም። ከምናሳድረው እንደዚህ እንወያይበት ብለን ነው የድምፆቻቸው ግጭ፣ የሰነዶቻቸው ቅጅ በተከታታይ ይወጣሉ የሚል ግምት ይኖረኛል። እንግዲህ እሱንም የምናይና የምንመለከት ይሆናል። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ደግሜ ላለው የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩ። የነገ የነገሰ ይበል።